በዓልንና ስራችንን አብሮ ማስኬድ ትንሽ ይከብዳል። ጀኔራል የአቪዬሽን ሙያ ማለት ነው። ከዛ በተጨማሪ ደግሞ የኔ ስራ ድርሻ ትንሽ ከፍ ያለ ትኩረትን ስለሚጠይቅ ቅድሚያ የምሰጠው ለስራዬ ነው። ሆኖም ግን በቤት ውስጥ የበዓልን ድባብ ለመፍጠር እንደምታየው ድፎውን፣ ቡናውን፣ ፈንድሻውን ሞቅ ወቅ ለማድረግ ቄጠማውን ጉዝጉዞ ለማድረግ ደግሞ የቤተሰቦቼ ይገዛም ያስፈልገኛል ቤተሰቦቼም የስራዬን ሁኔታ ስለሚረዱ ሁልጊዜ ይተባበሩኛል ያግዙኛል። እኔም የተቻለኝን በማድረግ ቤት ውስጥ ባለው ሰዓት ያንን ድባብ ለመፍጠር ሞክራለሁ። አጋጣሚ ሆኖ ደግሞ ስራ ላይ ከተገኘው ረዥም አመት ኢትዮጵያ አየር መንገድ ሰርቻለሁ ና የስራ ባልደረቦቼ ጋር ሆነን ጥሩ ጊዜ እናሳልፋለን። እንደ ቤተሰብ በዓሉን አብረን አገራችን፣ ቤተሰቦቻችን እያሰብን እናሳልፋለን። እኔ ይህ በዓል የዛሬ ሁለት አመት አካባቢ ይሆናል ወደ ውጭ ሀገር ካርጎ ፍላይት ሄጄ ነበረ ና በዓልን እዚህ እንደማልኖር ነው ማውቀው። ቤተሰቦችን በዓልን እንደማልኖር ነው የሚያውቁት ራሳቸው በዓልን ሊያከብሩ ወስነዋል። እኔም እንደዛው ተቀብየው ውጭ ለማክበር ወስኜ ነበረ። እንደ አጋጣሚ ሆኖ የካርጎ ፍላይቱ ተሰረዘ ና ወደ አዲስ አበባ የበዓል ቀን ጠዋት እንደምደርስ ተነገረኝ። የነበረኝ ደስታ ማመን የሚያቅት ነው። እንግዲህ መገመት ትችላለህ። ሶ ለልጆች ያልነገርኩም ዝም ብዬ ቤት መጣው ለበዓል ኬክን፣ አበባን ምናምን ይዤ ቤት ክላክስ አርጌ ስገባ